እስከ 10ኛው ቀን ድረስ ቅጣቱን የሚፈጽም የተጣለበትን የቅጣት መጠን ብቻ ይከፍላል። ባሽከርካሪዎች የሚፈጸሙ ጥፋቶች እና የጥፋቶች እርከን ፓርት 16 ከዚህ ቀደም እንግዲህ በ15 ተከታታይ ክፍሎች ባሽከርካሪዎች የሚፈጽሙ የተለያዩ ጥፋቶች፣ የቅጣቶቹ መጠን፣ የሚያሰጡት የነጥብ አይነት አይተናል። በዛሬው በክፍል 16 ፕሮግራማችን ደግሞ እነዚህን ቅጣቶች በወቅቱ ባለመፈጸም የሚከሰቱት ነገሮችን እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ከዚህ ቀደም እንግዲህ የመጀመሪያ ደረጃ ጥፋት ላይ አምስት መቶ ብርና አንድ ነጥብ የሚያሰጡ ሁለተኛ ደረጃ ጥፋት ላይ አንድ ሺህ ብርና ሁለት ነጥብ፣ ሶስተኛ ደረጃ ጥፋት ላይ ደግሞ አንድ ሺህ አምስት መቶ ብርና ሶስት ነጥብ የሚያሰጡ የጥፋት አይነቶች አይተናል። እንግዲህ እነዚህን ጥፋቶች እንዳናጠፋ ማድረግ ያለብን ጥንቃቄዎች አይተናል። ጥፋቶቹን ደግሞ ብናጠፋ የሚደርሰውን የትራፊክ አደጋ የሚያመጣውን ቅጣቶች አይተናል ማለት ነው። ከዚህ ግን አልፎ አንዳንዴ ልንቀጣ እንችላለን። በመዘናጋት ሊሆን ይችላል፣ በቸልተኝነት ሊሆን ይችላል፣ ወይ ደግሞ በስህተት እነዚህን ጥፋቶች ልናጠፋ እንችላለን። እነዚህ ጥፋቶች የምናጠፋበት ጊዜ እንግዲህ የክስ ወረቀት ይደርሰናል ያንን እንግዲህ መክፈል ይኖርብናል ደንቡ ምንድን ነው የሚለው ማንኛውም አሸካሪ እንግዲህ ቅጣት ሲቀጣ ግዴታ መክፈል ይኖርበታል በማዘግየት መክፈል ግን የተለያዩ ቅጣቶችን ያመጣል ለምሳሌ የመጀመሪያው ምንድን ነው እስከ አስረኛው ቀን ድረስ ቅጣቱን የሚፈጽም የተጣለበትን የቅጣት መጠን ብቻ ይከፍላል። ለምሳሌ በአንደኛ ደረጃ ላይ አምስት ብር ብንቀጣ ወይንም በሁለተኛ ደረጃ 1000 ብር ብንቀጣ ወይንም በሶስተኛ ደረጃ እስከ ዛሬ ያየናቸው ማለት ነው 1500 ብር ብንቀጣ ያንን ብር ብቻ እንከፍላለን ማለት ነው። በዚህ እንግዲህ ምንም የሚቆጠርብን ነጥብ የለም ማለት ነው። ዜሮ ነጥብ ነው። ከዚህ ቀደም እንዳየነው አንደኛ ደረጃ ጥፋት ላይ አንድ ነጥብ፣ ሁለተኛ ላይ ሁለት ነጥብ፣ ሶስተኛ ላይ ደግሞ ሶስት ነጥብ ያስቆጥራል ብለናል። ጥፋቶቹን በማጥፋት ብቻ እዚህ ጋር ግን ክፍያ ስንከፍል እንግዲህ ምንም አይነት ነጥብ አይጣልብንም ነገ ነገር ግን ይላል ከ11 ቀን በኋላ ቅጣቱን የሚፈጽም ሰው ከ11ኛው ቀን ጀምሮ ላሉት እያንዳንዱ ቀናት የቅጣቱ መጠን 5 በመቶ ወለድ እየተጨመረ ይቀጣል ይላል። ይህ ማለት ምንድነው? ለምሳሌ ሁለተኛ ደረጃ ጥፋት አጠፋን፣ አንድ ሺህ ብር ተቀጣ። ያንን 1 ሺህ ብር በአስር ተከታታይ ቀኖች ውስጥ መክፈል ባንችልና ልክ በ11ኛው ቀን ብንሄድ አምስት በመቶ ወለድ ታስተውብን እንከፍላለን ማለት ነው። ይህ ማለት ነው አንድ ሺህ ብር የነበረው አምስት በመቶ ወይ ደግሞ አምስት ፐርሰንት ሲጨመርበት አንድ ሺህ ሀምሳ ብር እንከፍላለን ማለት ነው። በቀጣይ በአስራ ሁለተኛው ቀን ደግሞ ብንሄድ አንድ ሺህ ሀምሳው ብር ላይ አምስት ፐርሰንት ይጨመራል አንድ ሺህ ሀምሳ ሁለት ብር ከ50 ሳንቲም እንከፍላለን ማለት ነው። ይሄ ለምሳሌ ነው ያዘጋጀው። አምስት መቶ ቢሆን 1500 ቢሆን ልክ እንደዛው እየጨመረ ይሄዳል። ስለዚህ ከ10ኛው ቀን በኋላ አንድ ቀን ሲሆን፣ 500 ሁለተኛው ቀን ሲሆን የ11ኛው ቀን ጨምሮ 500 እየጨመረ እየጨመረ ይሄዳል ማለት ነው። ይሄን ደግሞ በማድረጋችን ከ10ኛው ቀን በኋላ ልንከፍል በመሄዳችን ደግሞ አንድ ነጥብ ይቆጠርብናል ማለት ነው። ለምሳሌ ሁለተኛ ደረጃ ቅጣት ስንቀጣ አንድ ሺህ ብር እና ሁለት ነጥብ ነው የሚቆጠርብን። ቀኑን ጠብቀን ደግሞ ባለመክፈላችን ደግሞ ሌላ አንድ ነጥብ ይጨመርብንና ሶስት ነጥብ ይቆጠርብናል ማለት ነው። ስለዚህ ቅጣት ን በወቅቱ አለመፈጸም አንደኛ ተጨማሪ ክፍያዎች እንድንከፍል ያደርጋል፣ ሁለተኛ ነገር ደግሞ ተጨማሪ ነጥቦች እንዲቆጠርብን ያደርጋል ማለት ነው። ስለዚህ ቅጣትን በአግባቡ መክፈል ያስፈልጋል ማለት ነው። አዲስ ኮናችሁ ፎሎ አድርጉ። ሐሳብ አስተያየት የሚያስከሩ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ፣ ላይክ፣ ፎሎ፣ ሼር ኮፒ ሊንክ አድርጉ። ይመቻችሁ።